እንትን ሩቢያን አልበሉም እና አስር ላይ ፈጣየር ስሪላችኋለች። ማማ ዱቄት እኮ አልቋል፣ አምስት ኪሎ ነው የመጣው ያ ደግሞ ዛሬ ለአስራ አራት ሰው ስለሆነ የተሰራው እንዲያውም አንሷቸዋል። ውስጥ ያሉት አልጠገብንም ብለዋል። አምስት ስለሆኑ ስድስት አስገብቼላቸው አልኳት። እንዴት እያንዳንዱ አንድ ካስገባሽላቸው በቂያቸው ነው፣ ስድስት ገብቶ እንዴት አነሳቸው ስትለኝ፣ በቃ አነሰናሉ አልኳት ከዛ በጣም ተቆጣች። ሃዩ እዛ አጠገቧ ናት ሃዩ በሌላ ጊዜ ከዛ ለምን አለቀ በማለት ተጣላንና ሀዩ እዛ ቁጭ ብላ ሌላ ጊዜ ስትጠየቅ እኔ በዱቄት ማለቅ ስትጨቃጨቁ አልሰማሁም አለች። እንግዲህ ወላሂ እዛው ናት። እኔ ደግሞ ምን አልኳት፣ ማማ ተያት ነገር ለማብረድ ሀዩ ኤሪፎን ስለምትጠቀም አልሰማችን ይሆናል። በቃ ተያት አልነገርሽኝም እንደ ማለት ማለት ነው እሷ ጋር እና ያን ሁሉ እዛ ቁጭ ብለን ሀያት ስናወራ ያልሰማች ሌላ ጊዜ የምንጨቃጨቀው አሁን ለብቻችን እንዴት ነው ሀዩ ምስክር የምትሆነኝ? ይሄንን ደግሞ ዝም ብለሽ ታሪክ እቃ ከማለቁ አትሊስት ሁለቴ የሚሰራ ሲቀር ለእኔ መነገር አለበት። በፍጹም ቤቴ ውስጥ እቃ አለቀ ብዬ ጠይቄም ለምንም ብዬ ማላቅም ግን በወር ሀቡ ሶስት ሁለት ትሮሊ ይገባል ቤቴ ውስጥ እቃ። ይሄ ለወር ነው ብዬ እናገራለሁ እንደ ማንም ሰው። ይሄ ለወር ነው፣ ግን በመሀል ካለቀ አትሊስት አትሊስት ለሁለቴ የሚሰራ ሲቀርሽ መንገር አለብሽ ለኔ ከመንገድ አይደለም የማመጣው፣ አይደለም ይዤ መምጣት አለብኝ። እሷ ምሳ ሰዓት ለምትሰራው ነገር ጠዋት ትነግረኛለች። አሁን ምግብ ላይ የምትጨምረው ጨው አሁን ትነግረኛለች። ላልናደድ ነው፣ ላልቆጣ ነው። ለዚህ ደግሞ እኔ ልሳኔ ይዘጋ፣ ወላህ፣ ለዚህ ልሻለው። ሀቡ ሀያት ሀያት፣ በታሪክ ለማንም ሳይሄድ አታደርግም። እኔ አይደለውም ሀያት ሀያት፣ አንቺ አይከብድሽም። አንቺ ስትሰሚያት አትነግረኝም እንኳን ስላት ማማንቺ ስለማትሰሚኝ ነው። እኔ ከውጭ ከአካንቺ ጀርባ ስንት ነጋገር የለም ወይ? እኔን ክፉ አታድርጊኝ። ዱቄቴ የተው የምትለውን ቤት ውስጥ ጠዋት ጠዋት ሰሙን ለሁሉም ይመጣል። ጅብን የፈለገ ጅብን ይቀባው። ማርማራት እኔ ገብቼ ልቀባላቸው አልችልም። ቤቴም ውስጥ ደግሞ ሁለት ሰው ድስት እንዲከፍት አልፈቅድም። እሱን ጥያቄ ገና አልመለሰችም። አትቀቢ፣ እንዳትመኪ ይህን ሰራተኛ እንዳይበላ ብላ ተናግራለች ወይ ብዬ ጠይቄ ገና እሱን ጥያቄ አልመለሰችም። ሁለት ሰው ድስት እንዲከፍት አልፈልግም ብለሽ ነው ያይቆምሹ አልወድም። አንድ ሰው እሷ አለች፣ ኃላፊነት አለባት። ቤትሽም ንብረትሽም በረካ የሚኖረውን ስነስርዓት የሚኖረው አንድ ሰው ሁሉን ነገር ሲያደርግ ነው። እከሌ ነክቶ ጨረሰው፣ እከሌ እንደዚህ አደረገው እንዲባል ስለማልፈልግ፣ እሷ ሙሉ ኃላፊነት ያለባት እሷ ናት። ለቢሮ ለሚመጡ ልጆች ምግብ የምትሰጥ እሷ ናት። ለቤትም ላሉ ልጆች የምትሰጥ እሷ ናት። ሁሉም ግን በስነስርዓት ሰዓት ስትል ሰዓት ቀይሬ ያረፍዱብኛል ስትል ይሆናሉ ያለችው ተደርጎላት ነው። ነገርኩሽ በጣም ነው እማከብራት በስራዋን ደስተኛ ነበርኩ። ይሄንን አልዋሽም ግን ይሄ ራብኝ ለምትለው ሁሉ ነገር በጇ ነው ያለው። ዳቦ ተደፍ ተደጅ የሚመዛሪ ቤት በየሳምንቱ አስራ አምስት ኪስ ይመጣል። ቀን በቀን መብላት እየተቆራረጠ ነው። ሙኒት በደንብ እየተሰማን አይደለም፣ ድምፅሽ ይሄዳል ይመጣል። አሁንስ አሁንስ ስንተዋራ እሷ ስታወራ አላቋረጥኳትም። ለምን ወሬን ታስጠፋኛለች? በመካከል እየገባች የምትጠይቂኝ ልመልስልሽ ታወሪ። እሷ ፍጹም አላቋር በጣም የምታወሩ ወይስ? እኮ ነጠቢያዥ እና ሙኒ ስትጨርሽ እንዲዚ ገለችው ውሻት ነው። ይህን ይህን ይህን በፍጹም እኔ ቤት አልተደረገም ብለሽ ትናገሪያለሽ። አንቺ ስትናገሪ እሷ ሙሉን ዝም ብላ ነው ያዳመጠችው። ስለዚህ ዝም ብለሽ አዳንጫት። ነጠቢያዥ እሺ፣ ቀጥይ መዲና እና ጅብን ሙረባ ጅብን ግላስ ለቤት ነው። መጀመሪያ ባባ ይበላ ነበር ጅብን ሙረባ በእንቁላል በኋላ ዳይት ላይ ናይ ብሎ አቁሟል። ይሄ የቤቱ ህግ። ሰራተኛ ማርማራታ ይገባ ነበር በፊት፣ አንዲት ናት የተገዛው። እኔ ሰላሳ ሰባት ቀን ቆይቻለሁ ስራ። ከዛ በፊት እኮ ዝም ብዬ ተቀምጫለሁ። አንድ ሳምንት ወይ አስር ቀን እንደዛ እሷ ጋር ተቀምጫለሁ። አንድ ማርማራ ነው የተገዘበው። ይቀርታ አላቋርጥሽም ከዚህ በኋላ ፍሪጁ አንድ ነው ሰራተኛ እኮ ከፍሪጅ የሚጠቀሙት ማርማራታ ብቻ ነው እንጂ ሌላ ነገር አውጥቶ አይጠቀም ማን ነው ያላችሁ ሰራተኛ ጅምን ቀብቶ እንዳይበላ ማርማራታ ብቻ ይቀባ ብሎ ወይ በጽሁፍ የተለጠፈ አለ እዛ ቤት ውስጥ ወይንስ በአፍ የነገራችሁ ሰው አለ እንዳትነቁ የሚቀርበው እኔ እንደገባሁም የሚቀርበው እየብቻ ነው ለሁሉ እነሱ ሲፈልጉ ማርማራታ እንጂ ሌላ ነገር አያዙም የምሰጠው የሚያዙኝን ወይ እሷን አስፈቅደው ነው ወይም ከውስጥ አንድ ያላፊ አለች እሷ ስታዘኝ ነው። እኔ በመብቴ ምንም ነገር አውጥቼ አልሰጥም። ምክንያቱም አለቀ ስለምትል እና ደግሞ ቶሎ አታሳውቀኝም ለምትለኝ ዋትስአፕ ቮይስ አለኝ። ገና ሳያልቅ ለዚህና ለዚህ ቀን ለዚህና ለዚህ ቀን አለብዬ እስከ ልጅ ምግብ ነው የምናገረው በዋትስአፕ ቮይሱ አለኝ። ለእሷ ሀሳብ ቀጥታ እሷ ጋር አልነጋገርም፣ ለሱ አልቅለትም ለሌላ ሰው ምልከ ስለዚህ እንዳትለኩ ተብላችሁ ሲሆን እናንተ ለምን አለቀ የሚባለውን ቁጣ ፈርታችሁ ነው ማትበሉት እንጂ ከአፏን ወጥታ ሙኒት ሰራተኛ ከማርማራታ ውጪ ውጭ እነጅብ ምናምን ቀብቶ እንዳይበላ ብላ በአፏ አልተናገረችም፣ ግን ለምን አለቀ የሚባለውን ቁጣ ፈርታችሁ እናንተ ራሳችሁ አትበሉ። ይሄ ደግሞ እኔ አልሰጣቸው ምክንያቱም ስንቱ ሰራተኛ አስራ ምናምን ነው። ለእነዛ አንድ አንድ ማንኪያ እንኳ ጅብን ግላስ ብሰጫቸው አይበቃም። በአንድ ቀን ነው የሚያልቀው። እኔ ደግሞ ዛሬ ያመጣችውን ነገ ነው ነገ እንዴት አለቀላት አለው ራሱ አግራድ የገባው ኦሆረታ ፖሊስ ከመጣ ወደዚህ ነው እንጂ ከዛ በፊት የሆነ ቁጥር ቁጥር ነገር ነው የሚመጣው። የምታመጣልኝም አስር ዶሮ ለወር ነው፣ ሶስት ቁጥር ስጋ ለወር ነው እና ሶስት ኪስ ሩቢያ ለሮም ነው ለወር ነው። እነዛንም እኔ ነኝ ከፍዬ የግማሽ ዶሮ የምሰራው። እስኪ እስኪኔ ማን መቶ ይመስክርብኝ ለዛ ሁላ ሰራተኛ ቤት ውስጥ ከቤተሰቡ ከሚበላው በቀር ለሰራተኛ ዶሮ አቅርባለች ስጋ አቅርባለች ብሎ እስኪ ከቤት ይመስክርብኝ። እኔ ቆጥቤ እንደ ቤቴ ነው የምሰራው። ግን የሆነ ነገር አለቀ ስትባል ለምን ነው ጥያቄ? በቃ ለምን? ስለዚህ የመጀመሪያ ጸባቸው የነበረው ለምን አስቤዛ አለቀ በሚል ነበረ። ቀድምኩም ምንት ዛክት እንትኑን አልገለጸ አይደለም አቡ አይደለም። ይችል የምታህለሩ ብያን ይችል የምታህለሩ ብያን ሰርቼ ብርያኔ ብርያኔ ብድግ እያረግሽ ትጨምሪያለሽ እንጂ እየመረሽ ፍሬውን ከላይ አታሰፊ። እሷ ደግሞ ምናለችኝ፣ ተቀላቅሎ ነው እንጂ ይሄ ብርያኔ አይደለም፣ ሩዙና ስጋው የተቀላቀለ ነው። ስለዚህ ፍሬው አንሷል አለችኝ። አዎ ፍሬው አንሷል አልክድም። ለምን ስለበሰለ ነው መጠኑ ደግሞ ስለበሰለ አንሷል፣ ግን ብዛቱ ብሪያኒ ስለሆነ ከላይ ከላይ ሩዝ ስለተጨመረበት እንጂ ለብቻ አስቀርቼው አይደለም ልጅቷ። እኔ ደግሞ በሰዓቱ አልቅሻለሁ። ለምን ሩቢያን ልበላው ቀርቶ ስራ ስለሆነብኝ ነው የምሰራው። የመጀመሪያም ጊዜ ነው እኔ። እሷ ቤት ትሰራው ሰርቼ አላውቅም። ሰውዬ ነው የሚሰራው። አዘጋጃለሁ እንጂ እና ልጅቷ ምን ብላታለሁ የእሷ ልጅ ቀንሳ ብረት ድስት ውስጥ አስቀምጣለች። ሩቢያን ሂጅና ያንን አምጭ በያት ብለው ነክሯታል። እኔ ወላሂ በሰዓቱም እየላታለሁ ምን ሊያረግልኝ? ያስለቀሰኝም ማን ሊበላው ነው ቀንሽ ያስቀመጥኩት። በሁለት የቡና ማፍያ ብቻ ቡና አለ ተፈልቶ፣ ሌላ ዕቃ ብረት ድስት እንኳን አካባቢው የለም። ከየት አምጥታ ነገረቻት በሰዓቱ። በጣም አልቀሻለሁ እኔ ደግሞ በጣም የሚያስለቅሰኝ ያልተባልኩትን ተብያለሁ። እማልበላውን ለምን አስቀረሽ ስላለችኝ ነው። ዶሮ ቢሆን ስጋ ቢሆን ወይ ሌላ የሚበላ ቢሆን፣ ወላይም በያን አላፈስም በሰዓቱ። አንቺ ማለት ሌላ ማለት ነው። ግን ማለት አቋርጥሻለሁ፣ አስር ጊዜ እንደዚህ ነገር ነው። ምን ያልቀመጥም? አንቺ ማለት እዚህ ግን ያላችሁ እኔ ቤት የነበራችሁ ቤቴ በልታችሁ ጠጥታችሁ የወጣችሁ ውጡና ተናገሩ። እኔ መንገደኛ ማበላ ሰው ነኝ። ቤቴ ስርዓት አለው። አንቺ የመንገድ ለምደሽ ከሆነ ሌላ ጉዳይ ነው። ምንም ነገር ከማለቁ፣ አዎ ሁለቴ ሊሰራ ሲቀር ተናገሪ። የእኔና የአንቺ ግጭት ይሄ ነው። እኔ ቤት ነው በእጅ የተለካ አሁን የወጣ አድርጊልኝ፣ አታቋርጥኝ። መዲና ምን መሰለሽ አይ የምሳራትን ሩቢያን መጠና ለራሱ ቁጥር ይዟለሁ ተራይ ሲደርስ ነው ታሪካት ግን ገርሽ መዲና ማለት ለማመን የከበደኝ እኔ እኔም ተመልካቹም ለምን እንደሆነ ታቀለ አንድ ማንድ ታማሚ ሀምሳ ሺህ ብር አውጥቶ የሚለግስ ሰው በጣም ለብዙ ሰው እርዳታ የሚሰጥ ሰው እንዴት ነው ቤት ውስጥ አስቤዛ እሩዝ አለቀ ገለመል ያለቀ ብሎ ሊጨቃጨቅም ይችላል። እሷ ከማለቁ በፊት ንገሩኝ፣ ቀድሜ ገዝቼ እንድመጣ። ቤቴ ባዶ እንዲሆን አልፈልግም። ነው ያለችው። እና አንቺ ደግሞ በእጅ እየተለካ ነው? ጋሰሩ ምን ሰራተኛ እንዴት ነው በእጅ ተለክቶ የሚበቃው? ቤትሽ አርጌ የሆነውን ነገር ሰርተናገር አንቺ ሀቅ ታዋሪ ያለሽ ማን ነው? አንቺ ለሚዲያ ብቻ ሚዲያ ላይ ብቻ ነው አምሳሽ። መጀመሪያ ቤትሽን አስተካክሎ ቤት የቤት ምንነት ሊገባሽ ኖሮ። ለራስሽ ነው ቁልፍ ያዘጋጀሽ። ጀስት ብሎክ ነው ያረኩሽ። አሁን ግን ምንም እዚህ ጋር ምንም አላወራም። እኔ ለሚዲያ ነው ማወራው፣ አይደለም ነገ መጥተሽ ታወሪዋለሽ። ራስሽ ነው የማደርገው። በጣም አመሰግናለሁ። ቤቴ ውስጥ አንድ አይደለም አስር ምስክር አለ። አሁን ራሱ ቢሮ ውስጥ ሀቡ መኪና ውስጥ ነኝ፣ ልግባና ላገናኝሽ። ቤቴ ውስጥ ያሉ ልጆችን ይዘው የመጡትን ምሳ ላሳይሽ። እንዴ ለምን ውስጥ አልገባም? አንድ ጊዜ ታገሽኛ፣ እኔ ልግባ። እስከዛ ሀዩን ለመናገር ቻንስ ስጫት ቢሮ እንድትገባ

አንቺ ቀድመሽ ሌላ ሄደ ቁጭ አትችልም ብሎክ ማድረግ እሄዳለው ብለሽ ማስተሽ አለ እንቺ ሌላ ቦታ እንቺ እንጂ እያኔ ሆቆ ታድሪ አቡ አቡ ታድሪ በቃ ፍጃለው ታድሪ ሲሄድ ሌበር ገው ያሪን አሶር ላይ ላይ ድረስ ቁጭ ላይ በ3 ታክሲ ሰውታው ሳይያቆም ካሜራ ካል ዞራይ ታይ ምን ይፍሊፓርዱ ካሜራው

ሰላም ነው? ስም ወይ፣ ሰላም ሰላምታ ነው። እሺ ሰላምዬ፣ ደህና ነሽ? ተቆርጦ ነበረ

እሷ ሳምንቷ ነው ገና አዲስ ናት። ቆየኝ ነች እሷ። ሁለታችሁም ሳምንታችሁም አዳዲሶች ናችሁ። በፊት በፊት ነበረች እሷ። ከሦስት ወር በፊት እኔ ጋር ነበረች ተመልሳ መታ ነው እ ቡኒዛ በሆን በነበርሽ ጊዜ ቤት ደስተኛ ነሽ? እሺ፣ ምግብ ትበይ ነበር? አዎ። መዲናን ታውቂያታለሽ አይደለ? መዲና ሚዲያ ላይ ወጥታ ምግብ እንከለከላለን፣ እንዳትነኩ እንባላለን። አንድ ዳቦ ማርማራት ሰሞኑን፣ ምንድን ነው ጅብንም እንዳትነኩ ነው የሚባለው። እንደዚህ እንደዚህ፣ እናንተም የምትበሉትን እንስተናለሁ። ምግብ ችግር ነበር። ይኸውልሽ ቢሮ ውስጥ ያሉት ስሚ ይሆን እዚህ የሚያዩ ይዘው የሚመጡትን ምግብ የሚያዩ ልጆች ናቸው። እነዚህ እንግዲህ ምግብ አጉድለው አንሶ አሳንሶ ይዘው ምች ደስተኞች ናችሁ። ይቆራረጣል አይደል ጋይስ

ሳን ቂጣ የምትለው ዳቦውን ነው እንግዲህ፣ ጠዋት ጠዋት ሰሙን በጅብር ወይም ሰሙን በማርማራት ነው። እሷም ማትበላ እንደሆነ አይ መዲና የቤት አቡ አንድ ቀን ብቻ ነው ቂጣ በቅቤ ሰርቼ የሰጠኋቸው። አንድ ቀን ብቻ ነው። ሌላው ቀን ምንድን ነው የሰጠኋቸው? ሳሙኒ ነው የሚበሉት እና ከትናንትና ወዲያ የሆነ አንድ አምባሻ ሙሉ መጥቶ ነበረ። ያችንም ስምንት ቅዲ ስለሆነ አራቱ ለቤት አራቱን ለአምስታችን ተካፍለናል። ለአምስት ሰው አራት ለአምስት ሰው አራት ተካፈልን በልተናል። ምንም ሳይገባ ወላይ፣ አንድ ቀን እኔ ሳሞኒ ቀብተን ሰጣና ለሽካሉ ነው ይናገር። ለኔ ዛሬ የሰው ስትር መጥቀሙ ማለት በጣም ብዙ ልጆች ወጡ አመጣ ነበር ዛሬ ብሎ ካለኝ አሁን መዲና፣ አሁን አንቺ እና ሙኒት ታርቃችሁ ብሎክሽን አንስታለሽ ህይወትሽን ብታስተካክይ አይሻልም? ማለ ምንድን ነው የምትፈልጊው? እኔም እኮ ሀቡ ሳልበድላት ሳላጠፋት ሳልጠፋባት ለምን ብሎክ አረገችኝ? ፖሊስ ጣቢያ ጠላኝ፣ ሂዲያ ሳልጠፋባት ምንም ሳላረግ እኔ እኮ ለምን? እና ሽ መፍትሄ የሚሆነው ለአንቺ እኔ አንቺ ለአንቺ መፍትሄ ለአንቺ እየተሻለውን ነው የምፈልገው ማይሄዱት ሳይመል በልጅ ይመልልሻሉ። ዳንቲ ይካለው ነው እዚህ ጋር ብትጣሉ ሰዳደቡ አንቺ ምንም አትጠቀም። ያንቺ ካንቺ ህይወት የሙኒክ ህይወት ይሻላል። ማህያትንም አና ተናገሪ ምክንያቱም እኔ በተነጋገርን ቁጥር ያለችው እሷ ብቻ ስለሆነች ሰራተኞች አሁን ያስገባ አጥቆ እንድትናገር ነው። አሁን ለሃያተ ግሉሰራ ትናገራለች። እኔ ለመዲና ከዚህ በላይ ቮይሱን እዚህ ጋር መክፈት መመላለስ ለእሷም እንደማይጠቅም፣ እኔ ደግሞ ለእሷም ይጠቅመው ነው የምፈልገው ገባሽ። እንድትታረቁና ሰላም ወርዶ ህይወቷ እንዲስተካከል ብሎ እኮ እንድታነሽላት መኖሪያ ፈቃዷን አሰርታ ህጋዊ ሆና ስራዋን እንድትሰራ ነው የመጣችው። ስገት ለስራ ነው። እና ነገሩ የከረረ በመጣ ቁጥር እሷ ናት ተጎጂ የምትሆነው፣ እንጂ አንቺ አትጎጂም። አንቺ ምንሽ ይጎዳል? በቤትሽ ነው የምትኖሪው፣ ጥሩ ህይወት አለሽ፣ ማሻላ። እሷ ግን ሰራተኛ ናት። ስለዚህ እሷ ናት ተጎጂ። ከመከማለት ይሄን ማለት ምን አመጣው? ማንም ማዳም እንደምትቆጣ የተቆጣሁት እቤቶ ጠቃሚ የሚመጣው ለምን ለአቡዬ ሰደበችኝ ትበል መታችኝም ትበል እቀበላለሁ ማንም ኃይለኝነቴን ስለሚያውቅ ሊያምናትም ይችላል። ግን ስለ ቤቴ እቃ ቁጥ ቁጥ ነው የሚመጣልኝ። በእጄ ለክቼ በእግሬ ለክቼ እንዲህ ብዬ እንዲህ ብዬ በጣም ያሳፍራል መዲና